ሼር ሼር በሉት። ማሳሰብ ያለ መቀሌ ህዝብ ና አንዳንድ ነገሮች ለማናገር ስለፈለኩም ሁሉም እንዲያውቀውእና ለሁሉም እንዲዳረስ ሼር ብታረጉት ጥሩ ይመስለኛል። እንግዲህ የዛሬ ዋና ዋና አጀንዳዎች ሶስት ናቸው። የመጀመሪያው መቀሌ እንደተከበበች ና መቀሌ በምን ሁኔታ ውስጥ ነው ያለችው የሚለው ነው። ሁለተኛው ደግሞ የህወሓት ቀቢጸ ተስፋ እርምጃዎች ምኑ ሊሆኑ ይችላሉ ሙከራዎችስ ከዛ መጨረሻውና ዋናው ነገር ከመቀሌ ነዋሪዎች ምን ይጠበቃል፣ ምን ማድረግ አለባቸው የሚሉ አንዳንድ ነጥቦች ጠቆም አድርጌ ለማለት ፈልጌ ነው። ስለዚህ እንደምታውቁት ያው ጁንታው ቢፎክሩም ጠዋትና ማታ የክፍለ ጦር ማዓት ደመሰስን ቢሉም በመሬት ላይ ያለው እውነታ ሌላ ነው። ኦልሬዲ እነሱ የቀናት ወይም የሰዓታት እድሜ ብቻ ነው የቀራቸው። አብዛኛው የትግራይ መልክዓ መሬት አብዛኛው የትግራይ ከተሞች በጀግናው መከላከያችን ቁጥጥር ስር ነው ያሉት። ይህ በአጠቃላይ በተለያዩ ሚዲያዎች ነዋሪዎቹ በሚሰጡት ቃለ መጠይቅ ማየት እንችላለን። ትናንት ብቻ እንኳ የሽሬ ነዋሪዎች፣ የአድዋ ነዋሪዎች፣ የተለያዩ አካባቢ ነዋሪዎች ህወሓት ከተወገደ በኋላ ነፃነታቸው እንዳገኙ፣ ጁንታው ከተወገደ በኋላ የሰላም አየር መተንፈስ እንደጀመሩ ህወሓት እነዚህ መከላከያ የሚመጡ ገዳዮች ናቸው ሰበል ሊታ ናቸው ብሎ እንደሰበካቸው እና ወደ ጫካ ሁላ ሸሽተው እንደነበረ ኋላ ላይ ግን በአካል ላይ መጥተው እንዳዩት ከሆነ መከላከያው ከህዝብ አብራክ የወጣ እንደሆነ አድዋ ላይ የተናገሩት አንድ ሽማግሌ ሰውዬ በጣም የሚያሳዝን ነው። በ21ኛው ክፍለ ዘመን ለሰው ልጅ ለኢትዮጵያዊው እንደዚህ ብለህ መስበክ የጁንታው መሪዎች ምን ያክል ከስብና የወረዱ መሆናቸው አንዱ ማሳያ ነው። እኛ የመሰለን የሰበኩን ሊገድሏቸው ነው፣ እንዲያውም ሰው ይበላሉ ተብለን ነው የተሰበክ ነው ያሉት። እንግዲህ አብዛኛው የትግራይ ህዝብ ደግሞ ጥላቻ ሰብከውት በጣም በጭንቀት ውስጥና በፍርሃት ውስጥ እንደነበረ ሁላችን የምናውቀው ጉዳይ ነው። ነገር ግን የተገላቢጦሽ ሆነ። ጀግና መከላከያ ኃይላችን እነሱን አከርካሪያቸውን እየሰበረ እየቀጣ ሲያባርራቸው በተቆጣጠራቸው ዋና ዋና ከተማዎች የሰላም ማረጋጋት ስራ እየሰራ መሆኑ፣ የሰላም አየር እየተነፈሱ መሆኑ፣ እንደፈለጉት መናገር እንደጀመሩ የሽሬ ነዋሪዎች ላይ አይተናል፣ በተግባር የአድዋ ነዋሪዎች በተግባር አይተናል። ባይዘወይ በጣም የሚገርማቸው ውድ ኢትዮጵያውያን፣ የትግራይ ህዝብ ህወሓትን ደግፎ አይደለም መስላሳ ዓመት የቆየው። እኛ ነው የምናቀል እየተባለ ነው፣ እንዳትናገር እየተባለ ነው፣ ጥላቻ እየተሰበከ ነው እንጂ የትግራይ ህዝብ ለደቂቃ እንኳ ቢሆን ኢትዮጵያውነትን ስቶ አያውቅም። እውነት ነው የምነግራችሁ፣ የትግራይ ተወላጅ ስላልሆንኩ ሳይሆን እዛ የኖራችሁ ምስክርነታችሁ ልትሰጡ ትችላላችሁ። አሪድ መቀሌ ዩኒቨርሲቲ አብረን የተማርን ተማሪዎች እዚህ ወጥታችሁ ልትመሰክሩ ትችላላችሁ። የትግራይ ህዝብ እንዴት ከእጁን ቆርጦ እንደሚሰጥ አይን ዓለም ላይ ሂደን የአመት በዓሉ ስናሳልፍ አብረን ጠላ ስንጠጣ እዛች ቤት በልተን እዛች ቤት ኑ ብሉ ስንባል እንዴት ትዝታ እንዳለባችሁ አንዳንዳችሁ የዩኒቨርሲቲ ተማሪዎች ስፔሻሊ ደግሞ መቀለ፣ አድግራት ዩኒቨርሲቲ፣ አክሱም ዩኒቨርሲቲ የተማራችሁ የኢትዮጵያ ሰዎች ይታቆታላችሁ። የትግራይ ህዝብ በጣም የዋህ ምስኪን ህዝብ ነው። እውነቴን ነው የምነግራቸው እና እንደዛ ታስሮ እንደዛ በጥላቻ አርገው ስላቆዩት እንጂ ምንም የሚያውቀው ታሪክ የለው፣ ከኢትዮጵያውነቱ የሚነጥለው የለም ለጀግና መከላከያ ሰራዊታችን በየሄደው አካባቢ እንጀራ እየሰጠ ነው። አይታችኋን እንኩ ብሉ እጃቸው እንደዚህ ነው እያጎረሳቸው ያሉ። ስለዚህ የሚያሳይ የሚያሳይህ ምንድን ነው ጠላቶቻችን እነዚህ ሰዎች እንጂ፣ የትግራይ ህዝብ በጣም ምስክን ህዝብ እንደሆነ ሁላችሁም የምታውቁት ነው፣ ከእኔ በላይ የምታውቁት ትችላላችሁ። ስለዚህ እነዚህ ሰዎች አሁን ተስፋ ቆርጠዋል። በቀቢጸ ተስፋ ላይ ነው ያሉ። ቱልቱላዎች ናቸው፣ ውሸታሞች ናቸው። እንደ የክፍለ ጦር ማዓት እውነቴ ነው ምነግራቸው፣ ከወታደሩ በላይ ክፍለ ጦሩ በዛ ስንት ክፍለ ጦር ነው የደመሰሱት? እንደ አንዳንዴ እኮ ስትዋሸም ትንሽ ትሳቀቃለህ። እውነት መዋሸት ሊኖር ይችላል፣ ግን ደግሞ የእነዚህ ግን በጣም ሞሉን። 19 49 59 72 ክፍለ ጦር። የክፍለ ጦር ማለት ኢትዮጵያ ይህን ያክል ክፍለ ጦር አላት? አረተውትና ኢትዮጵያ አፍሪካ ሳላት። ክፍለ ጦር ማለት እኮ ከ10000 ወታደር በላይ ያለው ወይም ከ2500 ጀምሮ እስከ 10000 የሰው ብዛት ያለው እኮ ነው። ደመሰስን ያሉት ግን አርባ ክፍለ ጦር ይሆናል። አርባ በአራት መቶ ሺ እንደ ሰላሳ ሺ ጦሩ ዘምተዋል። እንደ ወደ ትግራይ አልዘመተም። የክፍለ ጦር ማለት በቃ ደመሰስን። ትንሽ አይሳቀቁም? እንደ እነዚህ ሰዎች እንደ እየደመሰስህ ከሆነ ታዲያ እንዴት ቦታ ትለቃለህ? አዲግራትን ለምን ለቀቅኸው? አድዋ ለምን ለቀቅኸው? ሽሬ ለምን ለቀቅኸው? ሑመራ ለምን ለቀቅኸው? አላማጣ ለምን ለቀቅኸው? መኮኒ ለምን ለቀቅኸው? እያሸነፍክ እየደመሰስህ ከሆነ እኮ ቦታ መልቀቅ የለብህም፣ ምሽግ መልቀቅ የለብህም። በጣም ተሳቀቁ እንጂ እውነቴን ነው። በአንደኛው ክፍለ ዘመን እንደዚህ አይነት ውሸት ድሮ እንኳ ሊሆን ይችላል፣ በደርግ ጊዜ እየዋሻችሁ ሊሆን ይችላል። የመገናኛ አውታሮቹም በጣም ጥቂቶች ናቸው። ድምፅ ወያነ ብቻ ነው የሚሰማው። በዛ ልክ ታታትልሎች ይችል ይሆን። አሁን ግን እንዴት ዘመነ ቴክኖሎጂ ሆነ ያለ ነው እየወጣ በቃ መቀደድ እየወጣ መዋሸት። ደመሰስን፣ ታንክ ያቃጠልን፣ ሄሊኮፕተር ማድረግ፣ በቪዲዮ ለምን አታሳዩን ታዲያ? ሄሊኮፕተሯ ስትመታየት ነው የወደቀችው አለ ነገሩ ምን ችግር አለው? እናንተ ገበሬ ሄሊኮፕተር ማረከ የምትሉ እኮ ናችሁ። ገበሬ ያሰቡት እንግዲህ ሄሊኮፕተርን ስማርክ እንዴት አድርጎ ነው ገበሬ ሄሊኮፕተር የሚማርከው? የየትኛው ሚሳኤል በየትኛው ዙ 23 መቶ ነው ሄሊኮፕተርን የሚማርከው ገበሬው? በጣም ይገርማል። የነዚህ ውሸት፣ የነዚህ ማደናገር፣ አከርካሪው ተመታ መታ ነው። ትግራይ የጠላቶች መቃብር ትሆናለች። ማን ነው ጠላት? እናንተ እኮ ናችሁ ጠላት። አዎ ትግራይ የጣሊያኑ መቃብር ነች። ትግራይ የድርቡሽ መቃብር ነች። ትግራይ የግብፅ መቃብር ነች። አሁን ግን ኢትዮጵያ ነች እየሄደች ያለችው አና ኢትዮጵያ የትግራይ ህዝብ ኢትዮጵያዊ ነው፣ በእናንተ አይጨቆንም እያለ ያለው ኢትዮጵያዊ ነው። ስለዚህ ማነው ጠላት? እናንተ እኮ ናችሁ ጠላት። እናንተ ናችሁ ጠላቶች፣ እናንተ ናችሁ ኢትዮጵያን ያደማችሁ። አዎ ትግራይ አሁንም የእናንተ መቃብር ነች፣ አትወጧትም። ከዛ ሰላሳ ዓመትም እኛ ሰንፈን ነው ስልጣን ኳርቻ ላይ ቁጭ አደረግናችሁ እኛ አዲሱ ትውልድ ሰንፈንላችሁ ነው የህዝባችን ላይ ያላገጣችው እድል ሰጥተናችሁ ነው። አንድ ስላልሆንም ነው። እናንተ በደሰኮራችሁት ዲስኩር ስለተለያየን ነው። እርስ በእርሳችን ስታባሉን እሺ ብለን ስለተቀበልን ነው። ኢትዮጵያውነታችን ስትነጥቁን እሺ ብለን ስለተቀበልን ነው። ሰላሳ ዓመት የተጫወታችሁበት እንጂ ብንነቃ ኑሮ ሰላሳ ዓመት ይቅር ሰላሳ ቀን ማንሰጣቸውም ነበር። ይህ ነው እውነታው። ይህ ነው መታወቅ ያለበት ጉዳይ። አማራ የትግራይ ህዝብ ጠላት ነው ስትሉን አዎ ብለን ስለተቀበልን ነው። ኦሮሞ አማራ የኦሮሞ ጠላት ነው ብላችሁ ስትሰብኩ አዎ ብሎ ኦሮሞ ስለተቀበለ ነው። ሀያ ሰባት ዓመት ብሎ የቆያችሁ አይ አይደለም፣ ይህ የውሸት ትርክት ነው። እኛ ብሔር ብሔረሰቦች እና የኢትዮጵያ ህዝቦች ተጣልተን አናቅም፣ እናንተ ያመጣችሁልን ጣጣ ነው ብሎ ኦሮ አማራ ጥምረት ሲፈጥም ግን ሁለት ዓመትም አልቆያችሁ። አይታችሁታል ውጤቱ። ስለዚህ እኛ ራሳችን ነው እድል የሰጠናችሁ እንጂ፣ አንድ ብንሆን አይ ብለን ከትግራይም ከአማራም ከኦሮሞም ብንነሳ ኑሮ አሁን እናንተ የኢትዮጵያን አደጋ አትሆንም ነበር። እስካሁን ጠፍታችሁ ተስካራችሁ። ምንኳ ተስካር ይበላል፣ የሰይጣን ተስካር አይበላም፣ አይደረግለትም። ጭራሽ ጠፍታችሁ ተረስታችሁ ነበር። ታሪካችሁም ይቃጠላል። የእናንተ ታሪክ አያስፈልግም ለዚህ ትውልድ። እውነቴን ነው። አሁን የጁንታው መቃብር፣ ካሁን በኋላ ምንም ታሪክ የላቸውም እነዚህ ሰዎች። ከነ ታሪካቸው ከነ አስተሳሰባቸው ነው መቅበር ያለብን። ምክንያቱም እነዚህ ጸረ ኢትዮጵያ ናቸው፣ ባንዳዎች ናቸው። ምንም የሚጠቅም ታሪክ የላቸውም፣ ምንም የሰሩት ነገር የላቸውም። እነዚህ ኢትዮጵያ ያደሙ ሰዎች ናቸው። ትውልዱ ከነሱ የሚማረው ነገር የለውም። እኔ ከነሱ ምንም የምማረው ነገር የለኝም። እውነቴን ነው የምነግራቸው ምንም ማንም ሰውም ከነሱ አይማርም። በእርግጠኝነት ከነሱ በኋላ እኛ አንድ እንሆናለን። እኛ ሰላም እናገኛለን። እኛ ከስጋት ነፃ እንሆናለን። የትግራይ ህዝብ የሰላም አየር ይተነፍሳል። የትግራይ ገበሬ ጎጃም ሂደው ያርሳል፣ ማንም አይከለክለው። የጎጃም ገበሬ እንደርታ መጥተው ያርሳል፣ ማንም አይከለክለው። ወላጋ እንደፈለግን ሂደን እንኖራለን። በእነሱ ያመጡት የውሸት ፌዴራሊዝም፣ የብሔር ፖለቲካ፣ በቋንቋ መካለል ነው ለዚህ ጉድ ያመጣል እንጂ እኛ ተጣልተን አናውቅም። እንደዚህ ካሁን ጀምረን በሚያግባቡን ጉዳያች ብቻ እናተኩር። ይቺ በአጥንትና በደም የተገነባች ሀገር አሁንም እናስቀጥላት። እውነቴ ነው የምነግራችሁ ኢትዮጵያውያን የሚጠቅመን የሚበጀን እሱ ብቻ ነው። ካልሆነ ዝም ብለን አንዲት ነጥብ ይዘን እነሱ በቀደዱልን ቦይ አሁንም የምንቀደድ ከሆነ ከድጡ ወደ ማጡ ነው የምንሄደው። ምንም ጥቅም የለው። በሚያግባቡን እኛ ኢትዮጵያውያን ዘጠና ስምንት ፐርሰንት እንግባባለን። በአምላክ ፈሪሃ እግዚአብሔር ያለን የተለያየ ሃይማኖት ብኖረንም አብዛኛው የኢትዮጵያ ህዝብ አምላክ ያውቃል፣ ፈጣሪ እንዳለ ያውቃል። የአመጋገብ ስታይላችን በብዛት አንድ ነው፣ አኗኗራችን አንድ ነው፣ ባህላችን በብዛትም የተጠጋጋ ነው። እስኪ የሚያለያዩን ምንድን ናቸው? የሚያለያዩን ምን ምን ምን ናቸው? የሚያለያዩን እስኪ የአማራና የትግራይ ህዝብ እስኪ የሚያለያዩ ምንድን ነው? የኦሮሞና የአማራ ህዝብ የሚያለያዩ ምንድን ነው? የሚያግባባው አይበልጥም? ስለዚህ በዚህ ላይ ብናተኩር ነው የሚሻለው። ማን ነው እስኪ እኔ አማራ ብቻ ነኝ የሚል የዘርግ እንዲ ያለው እኔ ትግራይ ብቻ ነኝ ያለው ማን ነው እኔ ኦሮሞ ነኝ የሚል ያለ ሁላችን አ ሁላችን እ ኦልሬዲ በዘር ተጋምደናል። እነዚህ ናቸው እየነጠሉ እየነጠሉ እየነጠሉ እንዲ ከዚህ እየፈጠሩ ከዚህ እያመጡ ከአማራ ቅማንት ይላሉ ከትግራይ እንደዚህ ይላሉ ከኦሮሚያ ሄደው እንደዛ ይላሉ። ቀስያሉ ቀስያሉ፣ አጣሉን፣ አራራቁን። ስለዚህ ከእነሱ በኋላ ሰላም እናገኛለን። እነሱ ከጠፉ በቃ የሰላም እንቅልፍ እንተኛለን። ኢትዮጵያ እተኛለች፣ ሰላምን ታገኛለች። ወደ ልማት ጎደና እንመለሳለን። ስለዚህ በዚህ በሚደረግ ርብርብ ማንም ኢትዮጵያዊ እጁን ማስገባት አለበት። ይህ ታሪካዊ ኦፕሬሽን ነው። ይህ ታሪካዊ ዘመቻ ነው። ዝም ብሎ አይደለም። የኢትዮጵያ ነቀርሳ የሚነቀሩበት ነው። የኢትዮጵያ ቡጉንጆዎች የሚፈርጡበት ነው። እነዚህ ከፈረጡ በቃ ሰላም እናገኛለን። ስለዚህ መከላከያ፣ አሁን መቀሌ ያለችበት ሁኔታ ምን ይመስላል? መቀሌ በአራት አቅጣጫዎች ተከባለች። መውጫም የለም። ጀግና መከላከያ ሰራዊታችን በአራት አቅጣጫዎች መቀሌ ራዲየስ ውስጥ አስገብተዋል። መግቢያ መውጫ የሚባል ነገር የለም። በአደጋ ሐሙስ አድርገው ውቅሮ የሚገባ ሀይል አለ። በዚህ በአፋር በአብዓላ አድርጎ? በዓራፋይ አድርጎ ምላዛት አሸጎዳ የሚገባ ሀይል አለ። በራያው ጅራት አድርጎ ሔዋን ዓድ ጉደም መረሚኢቴ ማይአያህ ብሎ ኩ የሚገባ ሀይል አለ። ሌላኛው ኃይል ደግሞ በነበለት አድርጎ በተንቤን ቆርጦ ደጓዓ ተንቤን የሚገባ ሀይል አለ። ስለዚህ መቀሌ ኦልሬዲ አንደር ደ ኮንትሮል ኦፍ ዲፌንስ ፎርስ ነች። ቃታ መሳ ብቻ ነው የሚቀረ። ስለዚህ ጀግና መከላከያ ሀይላችን እነሱ እንደሚሉት ሳይሆን፣ ድሉ ከጀግና መከላከያ ኃይላችን ነው ያለው። መውጫ መግቢያ የሚባል ነገር የለም። ኦልሬዲ የተጠና ነው ሳይንስቲፊክ በሆነ ነገር ነው የሚደረገው። ጉዳትም አይደርስም። እውነቴን ነው የምነግራቸው ህወሓቶች ራሳቸው እዛ ውስጥ ሆነው ቀቢፀ ተስፋ እርምጃዎች ለመውሰድ እየሞከሩ ነው እንጂ መከላከያ ሀይል የተጠነው ባይዘ ወይ ጦርነት አሁን ሳይንስ ነው። ጦርነት ጥበብ ነው፣ ዝም ብሎ አይደለም። ስንት መረጃ የሚሰጡ ቴክኖሎጂዎች የተታጠቀ ነው ዲፌንስ ፎርስ። ከአፍሪካ ውስጥ በሶስተኛ ደረጃ ይገኛል። ጠንካራ የሆነ ሚሊተሪ ኃይል ያለን እኛ ከአፍሪካ ሰውስጥ ነው። ከግብፅና ናይጄሪያ በመቀጠል የኢትዮጵያ ዲፈንስ ፎርስ ሶስተኛ። ቀልድ እንዳይመስላቸው፣ ባይዘወይ ዘበናዊ መሳሪያ ታጥቀዋል። ምክንያቱም የኢትዮጵያ ጂኦ ፖለቲክስ ኢትዮጵያ አባይን ነገሮች እና ሌሎችም ስለሚያሳስባት ኃይሏን ገንብታለ። ስፔሻሊ በዚህ ሁለት ዓመት ውስጥ ተአምረኛ የሆነ ለውጥ ነው የታየው። በሚሊተር ኃይል ብናይ ዘመናዊ ፒ ቲ አር የሚባሉ ታንኮችን ታጥቀዋል። እስከ ሚሳኤል ታጥቀዋል። ድሮኖች ዘመናዊ ድሮኖች፣ ካሜራዎች የሚያነሱ የት የት ቦታ የጠላት ምሽግ እንዳለ፣ የት የት ቦታ ፈንጅ እንደተቀበረ፣ የት የት ቦታ ማጥቃት እንዳለብን ተብሎ ጥናት ተደርጎ ነው። ባይዘባይ ሰባ ሁለት ሰዓቱ ለጁንታ ምህረት ብቻ የሚመስለው ምስኪን እንዳይኖር ያው የሚጠቀምበት ይጠቀምበታል። ሰባ ሁለት ሰዓቱ ጊዜ ቅድመ ዝግጅትም እየተደረገ ነው። ሰባ ሁለት ሰዓት ነው። በቃ ጠላት የለም ተብሎ መተኛት የሚባል ነገር የለም። ወታደር አይተኛም። ወታደር ሲሞት ብቻ ነው የሚተኛው። ስለዚህ ጥናት ተደርገዋል። እነሱ ግን አሁንም በሞት አፋፍ ላይ ሆነው ተንኮል እያሰቡ ነው። ከደጋ ከአድዋ አልመዳ ጨርቃ ጨርቅ የመከላከያ ልብስ በማሰፋት አስለብሰው ህዝቡን ሊያስጨርሱ እየሞከሩ ነው። ይሞክራሉ። መከላከያ ጨረሰው እንዲባልና የዓለም አቀፍ ሚዲያ ለማድረግ ያው ትናንት አድርገውታል። ሀውዜን ላይ አድርገዋል። ትናንት የገጠር በደርግ ጊዜ አንታገልም፣ ደርግ ይሻለናል ያሉ የትግራይ ተወላጆችን የደርግ ሬንጀር ለብሰው ጎጆዎች አቃጥለዋል፣ ሰዎችን ገድለዋል። አሁንም እንደዛ እንዲያደርጉ እነዚህ በቃ ሲሞቱ ብቻ ነው የሚያርፉት፣ ሲጠፉ ብቻ ነው የሚያርፉት እንጂ በጉድጓድ ላይ ሁነውም አሁንም ተንኮል እያሰቡ ነው ያሉት። ስለዚህ በዚህ ጉዳይ ላይ መታወቅ ያለበት ምንድን ነው እነሱ አሁንም ክፋት እያሰቡ እንደሆነ። እነሱ በቤተክርስቲያኖች በመስጊዶች ምስክ ሰርተዋል። ምክንያቱም በዓለም አቀፍ ህግ መሰረት ወደ ቤተክርስቲያንና ወደ መስጊድ መተኮስ አይቻልም። ሆን ብለው በመቀል የሚገኙ መስጊዶች እና በመቀል የሚገኙ አብያተ ክርስቲያን መትረየስ፣ መድፍ ምናምን አስገብተው እዛ ምሽግ እንደሰሩ ያለው መረጃ ማሳየት ይቻላል። ግን አንዱ እውነት አለ። የትም የትም ቢገቡ የትም የትም ቢሰሩ ከአሁን በኋላ ዘጠና ዘጠኝ ፐርሰንት አሁን ተሸንፈዋል። አንድ ፐርሰንት ብቻ ነው የቀረው። የትግራይ መልክዓ ምድር እኮ በሙሉ በመከላከያ ስር ነው ያለው። የተመኩባቸው ምሽጎቻቸው ከዚህ ከሄዱ በኋላ በኮንክሪት ሲሚንቶ የሰሯቸው ምሽጎቻቸው ቆረድ ተሰብረዋል። ጠንካራ የሚባሉ ምሽጎች ስለዚህ አሁንም ክፋት እያሰቡ ነው እዛ መቀሌ ውስጥ ሆነው። ምክንያቱም እነዚህ ለህዝብ ደንታ የላቸው። ደንታ ቢኖራቸው ኑሮማ ከመቀሌ ወጥተው እኮ ወደሚፈለገው ቦታ ሄደው ጦርነት እንድግጠም ይባል ነበር። ይሄማ ለሰብአዊነት ነው። ይሄማ ለሲቪሊያን የሚያስብ ነው። እነሱ ግን በመቀሌ ዙሪያ፣ በእንዳ ኢየሱስ፣ በመሰቦ በሰራዋት በዚህ በአይን አለም በኩል አይን አለም አልፈ ያለ ትንሽ ተራራ እዛ ላይ ጠንካራ ምሽግ ሰርተዋል። ቦምቡ ደግሞ አጥምደዋል። ቦምቡ አሁን ይጠመዳል። የሰላማዊ ህዝብ ሊወጣ ይችላል። ወደ ገጠሮቹ ሊሸሽ ይችላል። መውጣት አልቻለም ህዝባችን በመቀሌ ላይ ያለው ምክንያቱ ቦምብ አጥረውታል። ቦምቡ ከጣጠረ መውጣት አትችል የምትሞት ነው። ስለዚህ እነዚህ ምን ያክል ጨካኞች መሆናቸው፣ ምን ያክል አስተሳሰባቸው ከኔ በኋላ ሰርዶ አይብቀል አይነት አካሄድ። እንዲህ የሚያስቡ መንግስታት እኮ ሲሸነፉ ረድ ጥለው ይወጣሉ ኮሎኔል መንግስቱ ኃይለ ማርያም እኔ ባልደግፋቸውም በ1983 ዓ ም የኢህአደግ ጦር አምቦን ተቆጣጥረው ወደ አዲስ አበባ ሲራመድ እና አዲስ አበባ ሊገባ ሲል እልቂት እንዳይኖር ብለው ነው ጥለው ይሄዱ። ማናቸውም ጀነራል በአክሱም ከተማ ጦርነት እያደረጉ እነዚህ ሀውልቶች እንዳይጎዱ ብለው ጥለው ይሄዷሉ፣ ብዙዎች አሉ። ይሄ ለህዝብ ማሰብ ነው። እነዚህ ግን እሰቡት። እንግዲህ በመቀሌ ውስጥ ወደ አንድ ሚሊዮን የሚጠጋ ህዝብ አለ። ስንት ህፃናት አሉ፣ ስንት አረጋውያን አሉ፣ ርጠው ማምለጥ የማይችሉ አሉ። ስለዚህ ለህዝብ ስትል እኮ በቃ ከተሸነፍክ ጥለህ መውጣት ነው። እነዚህ እንደዚህ የሚባል ነገር የለም። አይታችሁታል ድልድይ እንዴት እንዳፈረሱት። አይታችሁታል የአክሱም ኤርፖርት በግማሽ ቢሊዮን የተገነባ እንዴት አድርገው አመድ እንዳደረጉት። ከዚህ በላይ አውሬነት አለ? ከዚህ በላይ ስግብግብነት አለ? እውነቴን ነው የምነግራችሁ። ይህ እኮ ምስክርነት ነው። እኔ እኮ አንዳንዴ ከህወሓት ጎን ሆናችሁ የምትለፈልፉት ሰዎች ምን አይነት ጭንቅላት እንዳላችሁ በጣም ግራ የሚገባኝ አይናችሁን እያየ በየትኛው ሂሳብ ነው ህወሓት ህዝባዊ የሚሆነው? ህዝባዊነት ማለት ምን ማለት ነው እንዴ? ህዝባዊነት ማለት እኮ ከራስ በፊት ህዝብ ማስቀደም ባይዘወ እዚህ ላይ መታወቅ ያለበት ጉዳይ፣ አሁን ስልጣን ላይ ያሉ ጁንታዎች አብዛኞቻቸው ጠበንጃን እንዴት እንደሚፈታና እንዴት እንደሚተኮሰ አያውቁም። ሪሊ በ17 ዓመት ውስጥ ራሱ ታገልን ተታኮስን ይላሉ እንጂ ስብሀት ነጋ የሰበረው ምሽግ የለም፣ አባይ ጸሐዬ የሰበረው ምሽግ የለም፣ ስዩም መስፍን የሰበረው ምሽግ የለም። አለት ውጭ ቁጭ ብለው ከውሽሞቻቸው እየጠጡ እየበሉ ጀግናው የትግራይ ወጣት ቦምብ እያስረገጡ ነበሩ እንጂ እነዚህ ሰዎች ጀግኖች ሊሆኑ አይችሉም። ጠበንጃ እንዴት እንደሚተኮስ አያውቁም። ታሪክ ማንበብ እንችላለን። በደርግና በህወሓት በነበረ ጦርነት እነዚህ ምንም የተሳተፉት ነገር የለም። ወረቀት እየጻፉ እዛ ሆነው የፖለቲካ ሴራ እያሴሩ ጀግኖቹን ከኋላ ሆነው እየጨረሱ ወደ ስልጣን የሚያወጣቸው መንገድ ሲፈልጉ የነበሩ የፖለቲካ ሴረኞች እንጂ እነዚህ መሪዎችም አላሉም። ባየው እውነቴን ነው የምነግራቸው። ታሪክ መናገር ይቻላል። የውሸት መጽሐፎች ብዙ ተጽፈዋል ስለነሱ ጀግንነት። ለሆዳቸው የሚኖሩ ጋዜጠኛ ነን ጸሐፊ ነን ደራሲ ነን የሚሉ ስንት ተብለዋል ስለ ስዩም መስሎን ስንት ተብለዋል ስለ መለስ ዜናዊ ስንት ተብለዋል ስለ ስብሐት ነጋ ስንት ተብለዋል ስለ አባይ ጸሐይ እውነታው ግን አይደለም። አባይ ፀሐየ በህይወቱ ጥይት ተኩሶ አያውቅም፣ ተዋግቶ አያውቅም። ስብሀት ነጋ ፖለቲካ ሴራ እያለ ጀግኖችን ከማባረር ውጪ አንዲት ጥይት ቃታን በደርግ ላይ ስቡ አያውቅም። እናረጋው በሬ እነ ገዳይ ፅራ ሲሆን ጀግኖችን ማባረር እነ ተኸለ ሐዋዝ ከኋላ ሆኖ መግደል፣ ጀግና የሆኑ ሰዎችን በማስወገድ ሴራ የተጠመደ ሰው ነበረ እንጂ በበረሃ ህይወቱም የሰራው ታሪክ የለም፣ የሰሩት ነገር የለም። እነዚህ እነቲ ነው ማለት ነው ከተማ ከገቡ ግን ፊልም ተሰራላቸው። ብዙ ቃለ መጠይቅ ተደረገላቸው። እብድ ሆነው ሰለሉ አርበሉ ምን ያህል ተባላላቸው ነገር አለ። ባንክ ዘረፉ ምንድን ነው? የካቲት 11 በመጣ ቁጥር፣ ግንቦት ሀያ በመጣ ቁጥር የእነሱ ዲስኩር፣ የእነሱ ጀግንነት፣ የእነሱ የውሸት ታሪክ መስማት ነው የሰለችልኛ። ውሸት ነው። አንድ ታሪክ ልንገራቸው ባይዘው። አሁን መለስ ጀግና ጀግና ጀግና ነው የሚሉት መለስ አንድ ቀን ጥይት ተኩሰው ያቀ አስራ ዘጠኝ ስንት ዓመተ ምሕረት ነው? አድ ዳዕሮ ከኢዲዩ ጋር ጦርነት እየገጠመው ኢዲዩ ራስ መንገሻ ሲመሩት የነበረ ማለት ነው። እየተዋጉ በቆሎ ስር ዳይ ነበረና አሉ በቆሎው ብሬኑ ለበቆሎ አቃፊ ምንድነው ፍሬውን ዘሩን ሲመታው ጭንቅላቱ ተመታና ወይኔ ተመታው ብለው ወደቀ። በቆሎው እኮ ነው። በቆሎ ብሬኑ ለበቆሎው መታው። በቆሎው ደግሞ ይሄ ምንድን ነው የሚባለው ዘሩ ጭንቅላቱ ሲመታ ወይኔ ተመታው ብለው ሊታከም ሲሄድ በቆሎ ነው። እዚህ ተጣውቀው ያለ እንጂ ጥይት የለም። እሰቡት። ከዛ ግን መለስ ዜናዊ የዓለም ጀግና ምን ምን ምን ተባለ። ጀግኖች ማና ሀይለው ነበሩ፣ ጀግኖች ማና አይነት ነበሩ የገደሏቸው፣ ትክክለኛ ለህዝባቸው የታገሉ ትክክለኛ ለኢትዮጵያነት የታገሉ። አሁንም እነዚህ ሰዎች ፈሪዎች ናቸው። እውነት ነው። ጀግነት ካለ አይወጣም። በቋቋ ልጅና ውሽሞቹን ሳይቀር አሜሪካና አውሮፓ አስቀምጠው አሁንም አለት ጉድጓድ ውስጥ ነው ያሉት፣ በቃ ገብተዋለ። ስለዚህ በአጠቃላይ ያለው ሁኔታ ይህ ይመስላል። ከመቀሌ ህዝብ ምን ይጠበቃል፣ ከመቀሌ ነዋሪስ ምን ይጠበቃል ወደሚለው ልግባና ፕሮግራም የሚጨርስ እንግዲህ የትግራይ ህዝብ በዚህ ጦርነት ውስጥ ተሳታፊ እየሆነ ነው። እስፔሻል ነጻ በወጣ አካባቢዎች ምን ያክል ተገዶ እንደነበረ ለመከላከያ በሚያደርገው ድጋፍ እያየን ነው። አብዛኛው ደግሞ ነጻ ወጥተዋል። አሁን የምትቀረው ዋና ከተማችን መቀሌ ነች። ስለዚህ የመቀሌ ነዋሪ መከላከያ በሚሰጥ ትእዛዝ፣ መከላከያ በሚሰጠው በሚያስቀድመው ቅድመ ሁኔታዎች ተጠቃሚ በመሆን አንድ የሚያስፈልገው ምንድን ነው? ከቤት አለመውጣት ነው። እንደዚች የተወሰነች ሰዓት በምትደረገው ኦፕሬሽን ተባባሪ ለመሆንና ህይወት ለማዳን ከቤት አለማውጣት፣ ከቤት ጭራሽ አለመውጣት ያስፈልጋል። የሚያስፈልጉ ነገሮች ቀድሞ በማስገባት ከቤት አለመውጣት፣ ምክንያቱ ውጊያ ነውና ጦርነት ነውና አንዳንድ በራሪ ጥይቶች ምናምን ሊኖሩ ስለሚችሉ ከቤት ባትወጡ፣ ህፃናትም እንዳይወጡ ማድረግ፣ አረጋውያን እንዳይወጡ ማድረግ። በተረፈ ግን መከላከያ ነፃ ሊያወጣችሁ ነው። እየመጣ ያለው መከላከያ 30 ዓመት ሙሉ በህወሓት ስር ሆናችሁ ስትጨቆኑ የኖሯችሁ፣ አሁን ግን እናንተ በመረጣችሁት መንግስት እናንተ በምትፈልጉት መንገድ፣ ህዝቡ በሚፈልገው መንገድ የትግራይ ህዝብ የመቀሌ ህዝብም እንዲጠቀም ነው እየመጣ ያለው እንጂ የመቀሌ ፎቅ ለማፍረስ፣ የመቀሌ ንብረት ለመውረስ፣ ለመዝረፍ አይደለም። ምክንያቱም መከላከያ ከእናንተ በላይ የሚያውቀው የለም። ከመቀሌ ነዋሪ በላይ ስለ መከላከያ የሚያውቅ ኢትዮጵያዊ የለም። ሀያ ዓመት አብራችሁ ኑሯችኋል። መጨረሻ ጁንታው ይክዱትም ሀያ አንድ ዓመት አብራችሁ ኑሯችኋል። ባይዘወ የሰሜን ህዝብ ወታደሮች ሰመኒያ ስድስት ፐርሰንት የሚያክሉትን መቀሌ ነው ያገቡት። የትግራይ ህዝብ ነው እዛ ነው የተጋቡ እዛ ናቸው። እውነቴን ነው የምነግራችሁ። ኩሃ ብትሄዱ ኩሃ ሄዱና ከመቀሌ ትንሽ ከተማ የምትባላለች ምን ይባላል አለመሰላችሁ? የእህት ልጅ እንጂ እንጂ የወንድሜ ልጅ የሚለው የለኝም ይባላል። ይህ ለማለት ምንድነው መከላከያውና ህዝቡ ምን ያክል መስተጋብር እንዳለው ምን ያክል እንደተቀራረበ ነቆቁያ ምክንያቱም ከድሮ ጥንት ከኃይለ ሥላሴ ዘመነ መንግስት ጀምሮ የመከላከያ ካምብ አለ፣ አዋሽ የሚባል አለ፣ ብዙ ካምቦች አሉ። ስለዚህ ህዝቡና መከላከያው እንደዚህ ነው። ከዛ ኪሃ ምን ይባላል መሰላችሁ የእህቴ ወንድም እንጂ ልጅ እንጂ የወንድሜ ልጅ የሚለው የለኝም። ምክንያቱም ኢትዮጵያውያን በተፈጥሯችን ስለምንገባ ስለምንተሳሰር፣ እዛ ያለው መከላከያ በሙሉ ማነው ያገባው? ከትግራይ ማህበረሰብ ነው የሚያገባው ሚስት የሚወስደው የሚፋቀረው የሚዋደደው። ይሄ ሀቅ። እዳ ኢየሱስ መቀሌ የነበሩ ወታደሮች ከአይን አለም ነው የሚያገቡት፣ መብዛት ከሰራዋት ከመቀሌ ነዋሪ፣ አድግራት ያለው እንደዛው። ስለዚህ ተጋብተናል፣ ተዋልደናል። ይህ ወንድማችሁ ነው እየመጣ ያለው፣ ሌላ አይደለም። እነሱ አውረ እየመጣ ሊበላ ነው። እነሱ ናቸው አውረዎች። ከህወሓት በላይ አውሬ የለም በዚህ ምድር። እነሱ ናቸው ደም መጣጮች፣ እነሱ ናቸው ጨካኞች፣ እነሱ ናቸው ዘራፊዎች። ስለዚህ ለመከላከያው አሁንም ትብብር እንድታድርጉ፣ ስፔሻሊ ደግሞ የህወሓት ጁንታ መሪዎች ታች አካል ሲበድሉ የነበሩ የክፍለ ከተማ አስተዳዳሪዎች፣ የፖሊስ መርማሪዎች፣ እንዲሁም የተለያዩ ቅጥረኞች የት ቦታ እንዳሉ መከላከያ ሲገባ ሳያመልጡ ወዲያው መጠቆም አለበት። ወዲያው በቁጥር ስር መዋል አለባቸው። እነዚህ 30 ዓመት ሲያላግጡ የነበሩ እነዚህ በ30 ዓመት ውስጥ የእንደርታ መሬት በእንቁላል ዋጋ ሲወስዱ የነበሩ ሲያፈናቅሉ የነበሩ በቁጥር ስር እንዲውሉ መንግስት፣ አስፈላጊ እርምጃ እንዲወስድላቸው፣ ወደ ህግ እንዲቀርቡ የህዝቡ ትብብር ያስፈልጋል እና ወደ የሚመለከተው አካል ጥቆማ እንድትሰጡ ነው። ስለዚህ አመወዳታ ግልፅ መልእክቲ ንተጋሩ ንህዝብ ትግራይን